ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላማችሁ በያላችሁበት ይብዛ እያልኩኝ ዛሬ እንግዲህ ለየትና አዲስ ቪዲዮ በአዲስ ቪዲዮ መጥቻለሁ። ለዚ ቻናል አዲስ ሲሆናችሁ ላይክሸር ሰብስክራይብ አድርጉን አበረታቱን፣ አይከፈልበትም ሰብስክራይብ አድርጉን እያልኩኝ ነባር ቤተሰቦቻችን ደግሞ ለምትሰጡን ኮሜንት አስተያየት እናመሰግናለን። እያልኩ ከብዙ መጥፋት በኋላ ከብዙ ጊዜ በኋላ ማለት ነው እንግዲህ በአዲስ ቪዲዮ መጥቻለሁ። ቤተሰብ ይህም እስከ መጨረሻው ድረስ ሁሉም ማለት ነው ሁሉን ኮሜንታችሁን አስተያየታችሁን ኮሜንት ላይ አስቀምጡልን፣ እንቀበላለን። እንግዲህ እዚህ ጋር እንደምታዩት ይሄ ለኛ ደስ የሚልና አዲስ ቀን ልዩ ቀን ነው ማለት ነው። የቀለበት ፕሮግራማችን ቀን ነበረ። በእርግጥ ቪዲዮ ከተቀረጸ ትንሽ ቆይቷል። ሁለት ሺህ አስራ ሰባት ላይ ነው የተቀረጸው። አብኔ ላይ ግን ያው ትሎ አልፖሰትኩትኝም አልተመቸኝም ነበርና ለዛ ነው ቤተሰብ ሁላችሁም እንግዲህ ብዙ ልጆች እንዲያውም ቲክቶክ ላይ አይታችሁ ቪዲዮን አለቀሹ ማል ፖስትሹ ብላላችሁ፣ ዛሬ እንግዲህ ይው ፖስት ችዋለሁ ቪዲዮውን እስከ መጨረሻው እያያችሁ መልካም ምኞታችሁን ግለጹልን ማለት ነው። እዚህ ጋር እንደምታዩት ቪዲዮው ድምጽ ነበረው፣ ግን ሳይለንት ስላረኩትኝ ነው ድምጹ ሳይለንት አድርጌ ሪከርድ እያረኩላችሁ ያለሁት እና ቤተሰብ ምን ልላችሁ ነው። የእውነት በጣም ደስ የሚል ቀን ነው ለእኛ በተለይ ከብዙ አመት በኋላ ከዘጠኝ አመት በኋላ ማለት ነው ተገናኝተን አይሆንም የተባሉት ነገሮች ሁሉ ሆነው አይሳካም የተባለው ነገር ሁሉ ተሳክቶ እኔም ከስደት መጥቼ ለዚህ ክብር በመብቃታችን በጣም ደስተኛ ነን፣ እድለኛ ነን። ብዙ ልጆች እንዲያውም ይላሉ ፎቶ ፖስቴ ሲያዩ ኧረ የእናንተስ ጽናት ይገርማል ይላሉ ማለት ነው። እና ጽናት ካለ ፍቅር ካለ እምነት ካለ ምንም ቢሆን ፍቅር ማለት ነው። በርቀት ቢሆን እራሱ ፍቅር ካላችሁ እምነት ካላችሁ ተስፋ ካላችሁ ምንም በቃ የሚያግዳችሁ ነገር የለም ማለት ነው። እና ሁላችሁም ርቀት ላይ ፍቅር ለምትሉ ልጆች መልስ ይሆናቸዋል ማለት ነው። ለሁላችሁም መልስ ነው ይሄ። ዋናው እና ዋናው ነገር ፍቅርና እምነት ብቻ ይኖራችሁ ልላችሁ እወዳለሁ ማለት ነው። ቤተሰብ ሁላችሁም እንግዲህ በጣም ብዙ ልጆች ብዙ በቃ የተመኛችሁልን፣ አለ ከምኞታችሁ ብቻ አላቅም ብዙ ልጆች የማላቃቸው ልጆች ራሱ በዩቱብ ያገኟቸው በጣም ብዙ ልጆች መልክ አብኝታችሁን ገልጻችሁልኛል። አሁንም አመሰግናለሁ ነው ምለው በድጋሚ በዚህ መልኩ እንግዲህ ይህን ይመስል ነበረ። በአዲስና ለየት ባለ ቢሮ እስከምንገና ድረስ ሁላችሁ በያላችሁበት የእግዚአብሔር ፍቅር ሰላም ይብዛላችሁ እያልኩኝ አስተያየታችሁን ከታች አነባለሁ፣ ጠብቃለሁ። ሰላማችሁ ይዛ በያላችሁበት